ሶስተኛው ቀን ሊያ ጋር ደውሎ ሊያ ጋር ደውሎ ተገናኘ። ከሊያ ጋር ደውሎ ተገናኝቶ እሱ ያሰቡ በጣም መጥፎ ነገር ስለሆነ፣ በነገራችን ላይ እዚህ ጋር እኔ ሊያ ራሱ ትገርመኛለች አንዳንድ ጊዜ። ምናልባት ፈርታውም ሊሆን ይችላል ገባችሁ? ቢያገኘኝ ከእሱ ጋራ ወይ ምናምን ብላ እንጂ ለእኔም ማዝን አይመስለኝም። እሱ ግን አስቡ የነበረው ምንድን ነው? በቃ ስለተባረርኩኝ፣ ስላባረረችኝ፣ ስለተጣላሁኝ ወይም ደግሞ ከዚህ በኋላ ተስፋም ስለሌለኝ ስለማያውቁኝ፣ ሶፊያዬ አያውቁኝ፣ ተስፋም ስለሌለኝ ለምን አልበድላትም። ያ እኔ ደግሞ የዛ ጥግ ድረስ አልሄድኩኝ። ምክንያቱም ምንድነው የማስበው፣ የሰው ልጅ ይጣላል። እግዚአብሔር ምስክሬን ሁሉ የምለው፣ በጣም ካልቆረጥኩና የመጨረሻውን የጥላቻን ጥግ ካላየሁኝ እኔ ጂጂ ቆራጥ አደለም፣ ጥዬ መሄድ እንጂ እዛ ላይ የመዳከር እዛ ነገሮች ላይ መዳከር የለኝም። ከዛ ያልሞተ ሰው አለ ኦሮሞች አሉ እዛ ሶስት ሺ አምስት መቶ ነበር፣ እንዲያውም ሶስት ሺ ዩሮ አገር ቤት ልልክለት መጀመሪያ እሱ ይዞት እንዴት ነበር የፈለኩትኝ? ግን አልተገናኘንም። እልህ ስለነበረብኝ ሲደውል እኔ አላነሳም፣ እኔም ስደውል ደግሞ ስልክ የለውም። ጓደኛው ነው ምናምን በቃ እንትን ስለገባው ማለት ነው። ምን አደረገ ሄዶ በሶስተኛው ቀን በአራተኛው ቀን ከሊያ ጋር ተደዋውላ ለቤስት ጓደኛ ለእኔ ጓደኛ ለእሱም ጓደኛ ለሆነ ሰው የሆነ ሰው ታዋቂ ያለው የሆነ ሰው አናግር ያለው ታዋቂ ሰው እንደዚህ እንደዚህ እንደዚህ ብለዋል። ያው ጓደኛ ደግሞ ምን አለው? ማንን ነው አለው፣ ማንን ነው ብለሽ ሲያወጣጣው እገሌ ነው፣ እንደዚህ እንደዚህ እንደዚህ ስለተጣላ አንድ እንዲ አድርገ ነው። በቃ አሁን እርሳዋለሁ። የፈለገ ነገር ብታጠፋ ልትምረት ትችላለች። በዚህ ግን ጅጃ አትምርህም። ማለት እኔ የፈለግኩትን ሰው ማውራት አልችልም አለ። በቃ ይሄ ይሄ ያለቀ ጉዳይ ነው። በዚህ እንዳትመጣ ከዛ ደወለ ተደዋወልና ልሰጠው ማለት ነው። ደወልኩለት፣ የለም እህቱ ጋር ደወልኩኝ አታነሳ። ከዛ እዚህ ልጅ ጋር ደወልኩለት፣ ስደውልለት እንደዚህ እንደዚህ አግኝተዋል። ስለ አላገኘኋትም፣ ጸበል ገብቷል፣ ሊገባ ነው አደለም? ብር እኮ ያስፈልገዋል። ስለ አይ የገባ አይመስለኝ። ታዲያ ምን እያደረገ ነው? ታሟል፣ አደለ መታከም አደለ የፈለገው ምን ሊያደርግ ነው? ታዲያ ዘ ሄደው፣ አይ እኔ እንጃ። ስ ለማንኛውም ቆይ ተረጋጊ ምናምን ሲለኝ ያው ውስጣችሁ እንደ ሴት እንደው እኔ አሁን የጠረጠርኩት ፍጹም እኔ ከዚች ልጅ ጋር ተደዋውሎ ይገናኛል ብዬ ፍጹም ነገር ምክንያቱም ለእኔ ያለኝ ምንድን ነው እዛ ሲሄድ ምን ሊያደርጋት እንደሚፈልግ ነገረኝ። ሌላ ነገር ነው እኔ እንዲያውም የፈራሁት የፈራሁትና እንትን ያልኩትኝ ሌላ ነገር ነው። ገባችሁ? ስለዚህ ምንድን የተፈጠረው ነገር ምንድን ነው? በኢንስትግራም ሰው ነገረኝ። እንደዚህ እንደዚህ እንደዚህ እንደዚህ ብሎ ሰው ጻፈልኝ። ሲጽፍልኝ እንደአሁን የረገጥኩት ሀው እንዴት ሰድባው እንደዛ ዋርዳው፣ እንዴት ከእሷ ጋር በስልክ ተገናኘ አያደርግም ብዬ ደወልኩለት፣ አያነሳም ስልክ። ከዛ ደወልኩለት አገኘሁት። የት ነህ ምናምን ስለው አይ ተኝቻለሁ ቤት ውስጥ ምናም፣ በጣም ያሳዝናል ምናም፣ እህቴ ታማለች። ምን አይነት ወሬ ነገር ምናምን ል ጸበሉ እንዴት አረቅ ስለው አልሄድም አለኝ የኔ እናንተ እኮ ትልቁ ችግራችን። ለጸበል ነው የሚሄደው ብለሃል፣ ታውቃለህ ያለብህን ችግር እና እንደዚህ እንደዚህ ሄድ ስለው ጊዜ አይ በኤርትራ ፓስፖርት የጸበሉ ወዴት እንደሆነ አላቀ አማራ ክልል፣ በኤርትራ ፓስፖርት አንደኛ መሄድ አይቻል፣ ሁለተኛ ጦርነት አለ ምናምን ሲል ፍጹም አለ በዛ ነው መዳን የሚቻሉ ስለተባለ ፍጹም ሜሄድ አለ ባህልኩትም ማለት ነው። አይ አልሄድ። ኦኬ ለማንኛውም በሆነ ነገር እያወራን ብቻ ሆ ነገር ተለካከፍን ና ኦኬ ምናምናልኩት እሻልኩኝ ና እዚኛው ጋደወልኩለት ማለት ነው። እኔ ጸበል እንዲሄድ እፈልጋለሁ፣ ብር ልሰጠው እፈልጋለሁ። ግን ጸበል የማሄድ ከሆነ ለምን ብሩን ምልክለት? ለምን ብሩን ምልክለት? በቃ ጸበል የማሄድ ከሆነ አላደርግም፣ ማለት ለጓደኛው ማለት ነው። ስናወራ ስናወራ እንደዚ እንደዚህ ነገር አለ ስል ጊዜ አዎ አለ። ተገናኙ ስለ አዎ እውነት ለኛ የደረሰን ነገር አዎ አለቀ። ጭራሽ ይኸውላችሁ፣ ጓደኛ ጓደኛ ነው። ደወለለት ደውልለት አልኩት። እኔ እንደ ሌለው አርጌ ደውልለት አልኩት። ደውልለት ደውልለትና ሀይ ምናምን ሲለው ምን እንዳልታውቃላችሁ፣ ሀይ ስሙን አልጠራት፣ ሀይ እንዴት ነህ ደህና ነህ ምናምን፣ የት ነው ያለው ይላል። እየቀመቀምን ነው አለ የባሳ እንዲህ ወጥሯል። ጫት እንደዚህ ጫት እንደዚህ ወጥረዋል። እንደዚህ እንዲህ ጫት ወጥሯል። እህት ናት አሉ አጠገቡ፣ ያለችው እህት የሆናት እሷም ጫቷን ወጥራለች። እነዛ አስቀዳሽ ምናምን እኔ ደግሞ የሰማሁትን እህትዬው ቋሚ አስቀዳሽ፣ ከዛ ላይ ደግሞ በሽታ ያለባት ታማለች ተብላ ነው ካንሰር አለባት ታማለች ተብሎ በጣም ይድመገጥኩት፣ እኔ እንዳለው ያቅ እኔ ግን ጓደኛው ነው ደውሎ በካሜራ ስለዚህ፣ እኔ እዚህ ጋር እንደዚህ አይዋለሁ እየቀመጥኩ እየጠጣ ነው። አዲስ አበባ ብታይ የሚያሳዝን ነገር አለ በጣም ምናምን ምናምን ነገር አለ። ያ ያልከውን ቦታ ላይ ሄድክ እንዴ ሲለው አዎ እስቲ ሰኞ ቀጥረኛ አለች ሂልተን ቀጥሬያታለሁ፣ ግን ሜሄድ አይመስለኝ፣ ግን ይሄዳለሁ እንደ ሁኔታው አይቼ እዛችንን ጉዳይ አይቼ እኔም ማለት ነው አይቼ ይሄዳለ ምናም ወደ ወዳሁኑ እናቴ ብሬ ጋር ደወልኩትኝ ደወልኩኝ ና እንደውም ምክንያቱም ቁጥር በጣም ሰጣችኋለሁ ብያቸዋለሁ፣ ብሩ እንዳይንቀሳቀስ ጋር ቱ እናቴ ሶስት ሽሮ ለራሴ ለራሴ በባንክ ያስገቡልኝ እንዲያውም እስከምመጣ ድረስ እግር አውጥቶ ብሩ እንዳይሆን የፈለጉት ማለት ነው። የዚህን ያህል ነው ማለት ነው። ያባት፣ የዚህን ያህል ነው። የሄድ ነው ምክንያቱም እሱ ሄደው ሊቅም ነው፣ እሱ ሄደው ሊጠጣ ነው፣ እሱ የሄደው ምን ሊሆን ሊጨፍር፣ ውሸት ነው። ከዛ በኋላ ከመጣም በኋላ አንድ እና አንድ የተናገርኩት ነገር ምንድ ነው? ኦኬ፣ ጓደኛው መጣና አሁን መጥቷል፣ ችግር አለበት፣ አንቺ ጋ ነው አድራሻው ያለው። ምን መደረግ አለበት? አንድ ቻንስ ሰጠዋል፣ ምክንያቱም ብዙ ነገር ኦኬ አንድ ታሰጠዋለህ ወረቀቱን እንዲያስተካክል ፈቅድላታለሁ ቁልፍ ሰጠዋለሁ ወረቀቱን ያስተካክል እኔ ግን ተመልሼ ወደ ሀገር ቤት ሄዳለሁ ግን አንድ ነገር ግን ፕሮሚስ ያድርግልኝ መብራት ማብ ማማየ አንድ ነገር ግን ፕሮሚስ ያደርግልኝ አ ምን አሉ እኔ እና እሱ ያወጣ ነው ላይሰንስ አለ እኔ እና እሱ ያወጣ ነው ላይሰንስ ስላለ ፕሊስ ላይሰንሱን እንመልስም ጓደኞቹ ምክርክር አደረጉትና ጥፍት ጥፍት አለ አረ ላይሰንሱን እንመልስ፣ የግቨር ማለት ነው። እናንተ የንግድ ፍቃድ የምታወጡት በሁለታችን ስም ነው መመለስ አለበት። አልመልሰም ሲል እኔ እግዚአብሔር መሰክሬ ነው የምላችሁ ደመንባን ያለቀስኩት ሁለት ወርን ያስለቀሰኝ ሁለት ወር ሁለት ወር ስለሚያውቅ ማለት ነው አንዴ ንንብራ ምጭ ሲል አንዴ ሲጠፋ አንዴ መጥቼ ወረቀት አስተካክላለሁ ሲል ማማ ይንትኑ እንትኑ ስጭ ስጭ እንትኑ ሶኬቱ ዳንክሽን ምንድን ነው የያዘው? ያ ሁለት ወር በሙሉ እንደምን ባስለቀሰኝ ሁለት ወር ሁለት ወር ብቻ ካሁን ሁን ሰው ሰማ ብዬ ካሁን ሁን የዩቱብ ወሬ ምንድነው፣ የዩቱብ ቶፒክ ለሆን ነው ብዬ። እዛ ደግሞ ጥሩ ጥሩ ቶፒክ አግኝቷል እኛ ረስተውናል። ከዛ ለምኜ ያ በመጨረሻ ስልችት ሲለኝ የመጠንጣ እከፍል መቼስ እሷ አይከፍልም እኔ ይከፍላለሁ ብዬ ልጆቼን ይሳኝ ነው ምላችሁ እዛ ጋ። እኔ አሁን ዛሬ አንዳንዴ ሰው ያመነው ያድነዋል። ወረቀቱን አርጌ የመቤቴን ወረቀት አርጌ ቦታው ላይ ቢሮ ሄድኩኝ ማለት ነው። ቢሮ ሄጄ እንደዚህ እንደዚህ እንደዚህ ችግር አለብኝ እንደዚህ እንደዚህ እንደዚህ። ኦኬ፣ ተዘጋል። ምንም አላልኩ። የሚስቱ ጓደኛ ነበረች ከኔ ጋር ማለት ነው። በስልክ ያወራ የእሱ የጓደኛ ሚስት ፍራንክፈርት የምትኖረው በቃ፣ ለማንም እሷ ናት የምታውቀው። እንደዚህ እንደዚህ ከሆነለኝ ብዬ እግዚአብሔር ምስክሬ ነው። ወጣ ብዬ መሬት ላይ ነው ጎንበስ ብዬ መሬት የሰሩት፣ ምክንያቱም ከበድ ስለሚል ነገሩ፣ ገባችሁ? እሱ ግን አላወቅም። አሁን እሱ የመሰለው ምንድነው? የንግድ ፍቃድ የእሱ አሁን የራሱን ነው የሚያወራላት። የንግድ ፍቃዱ በእኔና በእሷ ስላወጣሁኝ እኔ ካልፈቀድኩ በስተቀረ ገባችሁ? አንድ ነገር ትሆናለች። ገደል አስገባ እንዴ? ያለ እኔ ራሴን እቀጣለሁ አንቺም ራስሽን ቀጭ ያለ ሰውነታችንም ተያይዘን ገደል እንገባለን፣ ያለ ለኒያ ላይ ማለት ነው። አንቺም አለኝ በጣም ያስጠላኝ ማለት ነው። በህይወት የማረሳው አንቺ አለኝ። የወረስሹን ገንዘብ አትበይም በገዛ ገንዘብ ማለት ነው። የወረስሹን ገንዘብ አትበይም፣ ሳትበይ ነው ወደ ሚሸኘው ቦታ፣ እንዲህ ነው ያለኝ። ግን አላወቀኝ። ምኔ እንጂ ስላላወቀኝ አላወቀኝ ማለት ነው። ማን እንደሆንኩኝ አላወቀኝ። እኔ ካጠገቤ ማን አለመሰላችሁ? ጌታ ኢየሱስ ክርስቶስ አለ፣ እግዚአብሔር አለ። ይህንን ሁላ ዛቻና ይህንን ሁላ ነገር ሁለት ወር አሰቃይቶኛል። ሁለት ወር ሁለት ሁለት ወር እንደዛ ስለምን ነበር። የራሴን ጉዳይ ተጨረስኩ፣ ተስተካከልኩ፣ በኋላ መልሼ ደግሞ ስለ እሱ ማሰብ ጀመርኩ። እኔስ ሴት ነኝ። በሴትነቴ፣ በብልጠቴ፣ በምኔ ወጥ ተወጣሁት፣ እሱንም ከህይወት ውስጥ አወጣ ከዚ ወረ የእሱ ፖስታ ደግሞ ሊያሳብድ የደረሰ በቃ ሳይሆን በእሱ ላይ የሚመጡት አሁን ያሉት ነገሮች ሳይሆን የሚመጣው ነገር ሳይሆን የሚመጣው ነገር ሳይሆን የሚመጣው ነገር ሳይሆን ይኸው ለዛሬ ከዛ ምን አረኩኝ። በጣም ይገርማችሁ፣ በጣም ይገርማችሁ፣ ኢንሹራንስ እኔ ፕራይቬት ኢንሹራንስ አለኝ። በነገራችን ላይ ፕራይቬት ኢንሹራንስ ሌላ አለ። ፕሪቫት ደግሞ ኢንሹርድ ነው፣ የፈለኩትን ሰው የቤተሰብ የእቃ የምናምን እዛ ውስጥ አስገባት የሆነ ነገር እንኳን ሀፕን እንዲያደርግ ሀኪም ቤት የሚታከምበት ለምሳሌ የመኪና አደጋ ቢደርስ ማለት በራሱ ያ የሆነ ነገር ቢሆን እንኳን ከመለም እስከምንለምን ድረስ ብዬ ይሁ አሁን የሚገርማችሁ ካስገባት በኋላ ሰው በሙሉ ሰምቶ ስሚያ ነው። አንቺ ለሱ ስታስቤ አንቺ የሆነ አደጋ እንኳን ቢደርስብሽ እንኳን ይኸውላችሁ፣ እኔ ለሱ ሳስብ እኔ የሆነ ነገር ሆን ቁጭ ብሎ በዛ ሰዓት ከሳምሪም ከናትም ጋር እኩል የመካፈል መብት አለው። እኩል የመካፈል እያንዳንዷ ሳንቲም ምን ሽ እያንዳንዷ ሳንቲም ከልጆች ውጪ ከገባው በኋላ ስድስት ወር ካልሆነ ደግሞ አይወጣም። አስብት ስድስት ወር ሆኖ እስከ ስድስት ወር አሁን ስድስት ወሩ አሁን እና ነገ ቁጭ ብዬ ኢሜል ላይ እስካሁን ድረስ አውጥዋለ ማለት ነው እና አንድ እንዲሳስበው ለጓደኛው ራሱ ነገር አለ። ኦኬ እንደዚህ እንደዚህ ኢንሹራንሶቹ እንደዚህ እንደዚህ እንደዚህ እያደረገኝ ነው ሲል ሲል ሲል እኔ ኢንሹርድ ገብቼ ይለት አለት ለጓደኛ ኢንሹራንስ ለገባለት የሆነ ነገር ሀፕን ቢያረግ እንኳን በእኔ በኩል መታከም ይችላል። ምክንያቱም ኢንሹርድ የሆነ ነገር ቢሰብር የሆነ ነገር ሀፕን ቢያደርግ ምናምን ኢንሹርድ ኢንሹራንስ ነው። እንግዲህ ይሄ ሰውዬ ነው እንግዲህ ይሄ ሰውዬ ነው። ዛሬ ያልኩት ነገር በጣም እኔ የሚገርምኝ ጥሩነቴ በሰው ፊት ሁሉን ነገር ማስረጃ በሙሉ ሪጋ ስላለ ሰምታችኋል። ያ ከሲስተሙ ወተሃል አልኩት። የተታረቅን አንበሳውን ባወረድን ቁጭ ብለን ማውራት አለብን፣ ምክንያቱም የሚመጡትን ችግሮችን ስለማቅ ሰዓት ልጅቷ እንኬንን ያችን ሰዓት ልጅቷ የምታዋጣም አይነት አለች። ምኑንም አታውቀውም። ምኑንም ምኑንም አታውቀውም ደግሞ ደብቋታል። ሀንድረድ ፐርሰንት የምናገረው ልጅቷ ደብቋታል። ያው ፍቅር ፍቅር ጨለማ አይደለ የሚታያት። መቼ እንደሆነ ታውቃላችሁ? በራሱ ሰው በራሱ ጫማ ሲደርስበት ነው የሚታያት። ደብቋታል። የምታውቋም ጂጂ እንዲያርጋኝም እኔንም ብሎኛል። ሁሉም ሴቶች እሱን እንደበደሉት ሁሉም ሴቶች እሱን እንዳሰቃዩት ሁሉም ሴቶች እሱ ላይ መጥፎ እንደሆኑ ነው የነገረኝ። እና በሰዓቱ እኔ ስለ ሴቶቹም አላሰብኩ መልስም አልሰጠሁም። እኔ ከአንድ የእሱ ጓደኞች ጋር መልስ የምሰጣጥ ሴት አይደለሁም። የነበሩትም ያሉትም እኔ ስል የነበረው ምንድነው፣ ህይወትህን አስተካክላለሁ። ቃጭሩ መንገድ ትክክል ነው። ዩቱብ ነው። ለምንድነው ዩቱብ የማንሰራው? ምክንያቱም ታየ ቲክቶክ ላይ ታየ። ሲታይ በቃ ዩቱብ እንዘምታየት እንዲሁም አልታየም። አለባብሼኝና አልወጣ ሲል ሰውነቱ ከዚህ የባሰ ነበር ከዚህ የባሰ ከዚህ የባሰ እኔ ጋር ሲመጣ ሰባ ሶስት ኪሎ ነበር እግዚአብሔር በሚያውቅ ከሰባ ሶስት ኪሎ ሰማንያ አምስት ገባ እኔ ሰባ አምስት ነበር ከእሱ ጋር ውዬ ሰማንያ ገባ ሰማንያ ኪሎ እሱ ሰማንያ አምስት ገባ አስራ ሶስት ኪሎን የጨመረው እዚህ ቤት ሆኖ ማለት ነው ደግሞ የሚገርመው ሁለት ወር እንኳን አልሆነም በወር ከመጣ አስራ ሶስት ኪሎ ጨምሯል በጣም ሳር ነበር የሚያክለው ምንም ያውቀዋል። አሁን ጓደኞች ጓደኞቿን ስንገናኝ እራሱ ድሮም ጥሩ ነሽ፣ የማያውቁ ሰዎች ማለት ነው። በስም የዚህ አካባቢ ልጆች ድሮም ጥሩነትሽን እናውቃለን፣ አሁን ግን አሳየሽን። ይህን ልጅ ከየት አንስተሽ እዚህ ጋር በሁለት ሳምንት ውስጥ በሁለት ሳምንት ውስጥ ስለዚህ እኔ አሁን ምንም ነገር ቢለኝ አሁንም እስከ መጨረሻው ድረስ እየሄድኩኝ ነው። እስከ መጨረሻ ከእኔ አምስት ሳንቲም እኔ ህግን በጣም ጠብቅ የመኖር ሰው በጣም ነው የምፈራው በጣም የማከብሩ መፍራት ብቻ ሳይሆን ያስከፍላችኋል ማለት መስዋዕት ያስከፍላችኋል፣ ህጉ ስለዚህ ምንድን ነው? ፈርቼ አክብሬ ነው ነው ይሄ ነገር እንዳይመጣ ችግርም ስላለ፣ ይህ ሁላ ችግር እንዳይመጣ ሲስተም ውስጥ መግባት ቶሎ ስለማይቻል፣ ግባ ብዬ እያንዳንዷን ወረቀት ሳሳይ የዛኔ አንደኛ የሚከራከረኝ እሱ ነበረ። ከዛ ቀጥለው ደግሞ እኛስ መዝግበ ነዋል። ምንድን ነው ያለችው? ምንም የሚመጣበት ነገር የለም እኔ ያለው ነው አደል ያለችው አይደል ያለችው። ታዲያ እስከ ዛሬ ድረስ ሄዳ ልብስ ከመግዛት አላየንም እኮ አብረን። ዩቱብ ላይ ቁጭ ብላ በየኩሽና በየሰው ቤት ሶፊያ የምትባል ኢቨን ራሱ ወስዳ ያስቀመጠችው ሶፊያ የምትባል ባለትዳር ሴትዮ ጋር ነው ባለትዳር ሳይሆን ነው ባል ያላት ምናምን ልጅ የወለደች እዛ ቤት ውስጥ ያስቀመጠችው አንድ ክፍል ተሰጥቶት ማለት፣ የህፃናት ቤቱ ልጅቷ እንዴት እንዴት እንደምትተኛ እቺ ሶፊያ የምትባለው ሴት ማለት ነው። ከልጆቿ ጋር አንድ አልጋ እየተኛች የራሷን አልጋ ለቃለት ማለት ነው ለማ ለሱ እሱም ማርያም ማነት ስማ ግንጋንጋ ስትመጣ አልጋ አልጋን ትለቀላቸዋለች። እሱ ግን የሚተኛ እሷ ግን የምትተኛው ከልጆቿ ጋር እስከ አስተኛ ጌታቸው እንዴት ሰው ቤት ውስጥ ባለትዳር ቤት ውስጥ እንዴት እንደሚኖሩ ይህንንም በሙሉ እያንዳንዷን ታሪክ ያውቃሉ። ፍራንክፈርት ደግሞ ችግሩ መዋሸት አይቻልም። ምክንያቱም የት እንደምትኖሩ ምን እንደምትሰሩ ምናምን ነገር በሙሉ ነው የሚወጣው ማለት ነው ነው ታዲያ ይሄ ልጅ እንደዚህ ብሎ የሚያሳያችሁ አልጋ የልጅቱ አልጋ ነው፣ ለቪዲዮ ነው እዛ ላይ የሚገባው። አላበቀ ምራይል አላበቀ አላበቀ። ገና ከዚህ የበለጠ ጣጣ ይመጣል። አሁን ነው ነገሩ የሚጀምረው ገና አሁን፣ ችግሩ የሚመጣው አሁን አሁን ምክንያቱም አሁን አድራሻ አግኝተዋል። ተመልሶ አለሁ ብሏቸዋል። አለሁ ሲላቸው ሰባት ወር በሙሉ ነበርክ እያለ ሁሉም የራሱን ካልኩሌት እያደረገ ክፈል ይለዋል። ክፈል ሲለው ምን ያመጣል? ጭንቀት ይመጣል። ያ ነገር እንዳይመጣ ነበረ እኔ የዛ ኔ እሷ ምንድን ነው ያለችው? ምንም የሚመጣበት ነገር የለም ለሱም ማልሆነው ነገር የለም። አሁን ግን ከትላንት ጀምራ ምን እያለች ነው? እርዳ ምን አለች ራሷ እርዳታ ልንጠይቅ ነበረ ወይንም እየሰራን እንከፍላለን፣ ግባና ታከም ብየው ነበረ። ይሄ ልጅ በየ ሶፋው ላይ ነው ጓደኛው ጋር ሶስት ወር አራት ወር ሲቀመጥ ሶፋ ላይ ነበር የሚተኛው። እሷ ምንም የምታስተካክለው ነገር የለም፣ ልታስተካክልም አትችልም። ምክንያቱም የአንድ እዚህ ሀገር ሰው የራሱን ጉዳይ ራሱ ኢቨን ራሱ እከፍላለሁ ብትል የራሱ አካውንት ይታያል። እሷ ራሷ የመንግስት ተረጂ ናት። ገንዘብ ለራሱ ከየት መጣ ይባል። እዚህ ሀገር ጠምጥሞ ጠምጥሞ ጠምጥሞ ጠምጥሞ ሰውን ይዘውታል፣ ገብቶችዋል። ስለዚህ አትዋሺ ነው የምልሽ። እኔ የባሊ ጡረት አለኝ፣ ገብቶሻል። እኔ ኦንላይን ማርኬቲንግ አለኝ። እያንዳንዱ እዚህ ላይ ምሰራ በሙሉ እኔ ዜል ሽታ ንልሻ እንዳንቺ ስሙን እንኳን አታውቂም። ለዚህ ሀገር ታክስ ግብር ከፍላሉ። ይህን ታውቂያለሽ? እያንዳንዱ ከቲክቶክ የሚገኘው ከዩቱብ የሚገኘው ከኦንላይን የሚገኘው የባሌ ጡረታ ተደምሮ በዓመት አፍንጫ አይነት ደዚህ ጠርገው ነው የሚያስከፍሉ። ለዚህ ነው ዛሬ ይህን አገር ለቅቄ መሄድ አለብኝ ምርሽ መክፈል ስለሰለቸኝ ነው። እኔም እንደ አንቺ ግዴታ ተበድሬ ከጆፕ ሴንተር ወይም ደግሞ ምናምን ተበድሬ እቃ ከገዛው በኋላ ከእንደገና ደግሞ የሆነ ሰው ጨምሮ ል አደለሁኝ እንዳንቺ አይነሱ እኩ ከአንድም ሁለት ነው ከፍተን የዘጋ ነው። ገብቶሻል እኛ ልንልሽ የምንፈልገው ምን እንደሆነ ታውቂያለሽ ልንልሽ የምንፈልገው ልልሽ ላስተላልፍልሽ የምንፈልገው በቃ በቃ ክብር ክብር ይኖርሽ ለእኔም ክብር ይኖርሽ ለእራስሽም ክብር ይኖርሽ ለሴቶችም ክብር ይኖርሽ እንዳይቆጭሽ እዚህ ላይ ብዙ ማውራት ነገ ራስሽን ነው በዘነዘና ጭንቅላሽ ነው እንደዚህ ድቡ የሚያ የተናገርሽው ንግግር እንደዚህ በዘነዘና ቋህ ያደርጋል ጥሩ አይደለም እኔ በእድሜ ተምሬያለሁ። እድሜ አስተምሮኛል አውጥቼ እዚህ ላይ ነገ እንዳልወቅስ። ምክንያቱም የኛ ህዝብ ማለት ይማርሽም ይግደልሽም ስለሆነ እንዳትወቅሱኝ ብዬ አውጥቼ አሳየቻችኋለሁ። እያንዳንዷ ነው ነቀት ሜና፣ ልክ ሜና። አሁንም እንደዚህ ነው የምትሉኝ። አሁንም ጨርሳለች መቼም አልጨርስም። ምክንያቱም የመጨረስ አቅሙ ስለሌለን፣ የመጨረሱ አቅሙ ያለው ሰው አይደለንም። የሚጨርስ ሰው መጀመሪያ ራሱ መቆም አለበት በራሱ የሆነ ነገር ማድረግ አለበት። የዛኔ ለዛ ሰው ኢቭን ዝም ብላችሁ መክፈል አትችሉም። መንግስት ይጠይቃችኋል። ማነ ኬት አመጣው? አንተ እኮ ይህን ብር ስታመጣው ለእኛ በጣም ሰንሰለት በሉት። የጀርመን ህግ ሰንሰለት ነው፣ እንደዚህ የተያዘ ሰንሰለት ነው። ሰውን አደናለሁ ብላችሁ እራሳችሁ ገደል ትገባላችሁ። እኔ አሁን ብር ኖረን ልበላችሁ፣ ብር ኖረን ሄጄ ለሱ ብከፍል ኬት አመጣሽም? ከአምስት መቶ ከአንድ ሺህ ብር በላይ ጉድ ጉድ ነው የሚፈለው እዚያ ጋር ስኬት አመጣሹ ነው የሚሏችሁ። እኔ ደግሞ እዚህ ጋር መንግስትን ያጭመረበርኩት አለ። እኔ በዚህ በኩል ነው ብሩን ያመጣሁት በዚህ በኩል ነው፣ ከመንግስት ደግሞ ብር እቀበላለሁ። ከዛ ጭንቅላታችሁ ላይ መተው ጉብ ነው የሚሉት። እንደዚህ እንደዚህ አይነት ብር አንቺ ጋ አለ፣ በእንደዚህ እንደዚህ አይነት ብሩን አምጡ ነው የሚሏችሁ።